ሰላም፣ ጤና ይስጥልን። የተከበራችሁ የጉራጌኒውስ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና እንጀምራለን። ጀመረ የጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎች በጀኔን በሁሉም አማራጮች፣ በቴሌግራም፣ በፌስቡክ፣ በቲክታክ እና በዩቲዩብ ለአድማጭ አድማጭ ተከታታዮች ይደርሳሉ። እርስዎም በእነዚሁ አማራጮች ዜናዎቻችን እንዲከታተሉ ባክሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችሁ ሁኑ ቀዳሚውን በወልቂጤ ከተማ በትራንስፖርት ክፍያ አለመግባባት ምክንያት በተፈጠረው ግጭት የአራት ሰዎች ሕይወት ሲያልፍ በሌሎች በአራት ሰዎች ላይ ከፍተኛ ጉዳት መድረሱን ተገለጸ። ጥቅምት 23 2018 ዓ ምት ዕለተ ቅዳሜ በጉራጌ ዞን ወልቂጤ ከተማ በተለምዶ ካምፕ 99 ተብሎ በሚጠራው አካባቢ በአንድ የባጃጅ አሽከርካሪና በተሳፋሪ መካከል በክፍያ ታሪፍ አለመግባባት ጸብ ተነስቶ የባጃጅ አሽከርካሪው ሕይወት ማለፉን ተነክሯል። ሟቹ የባጃጅ ሹፌር ሲሆን ገዳዩ ደግሞ የቀን ሰራተኛ ነው ተብሏል ድርጊቱን ተከትሎ የሟች ቤተሰቦችና ወዳጆች በመሰብሰብ ወልቂጤ ከተማና ቀቤና ልዩ ወረዳ ድንበር አካባቢ ወደሚገኝ ቦታ ጠረቆ የበቆሎ ማሳ በመሄድ በአካባቢው ስራ ላይ ተሰማርተ በነበሩ ገበሬዎች ላይ ጥቃት በመፈጸም ሶስት ሰዎች የገደሉ ሲሆን በአራት ሰዎች ላይ ጉዳት አድርሰዋል ጉዳት የደረሰባቸው ሰዎች አንዱ በጽዕኖ ተጎድቶ በወልቂጤ ዩኒቨርሲቲ ሆስፒታል ህክምና እየተደረገለት ሲሆን ሌሎቹ በአካባቢ በሚገኙ የህክምና ጣቢያ እየታከሙ ይገኛሉ፣ ብለዋል። የጄኔን ምንጮች በተፈጠረው ድርጊት በአካባቢው ላይ ሁከት ለመፍጠር የሞከሩ ቡድኖች የነበሩ ሲሆን የጸጥታ ኃይሎች ወደ ቦታው በመድረስ መቆጣጠር መቻሉንም ተሰምቷል። በድርጊቱ ተሳትፈዋል የተባሉ የተወሰኑ ሰዎች በፌዴራል ፖሊስ ተይዘው በህግ ቁጥጥር ስር እንዲውሉ መደረጋቸውን ምንጮች አስረድቷል። ነገር ግን በፖሊስ ከተያዙት ግለሰቦች ውስጥ ገዳዮቹ አለመኖራቸውም ተነግሯል። አለመግባባቱን ለማርገብና ችግሩን ለመቆጣጠር ጉዳዩን በሽም ግልና ለማየት ጥረቶች ቢደረጉም አሁንም ለመጠቃቃት እንቅስቃሴ ውስጥ ያሉ ቡድኖች መኖራቸውንም የጄኔን ምንጮች ከስፍራው ገልጸዋል። በአበሽጌ ወረዳ በተፈጸመ ጥቃት አንድ ሰው ሲሞት በሌላ አንድ ሰው ላይ ጉዳት መድረሱን ተሰማ። በጉራጌ ዞን አበሽጌ ወረዳ በታጣቂዎች በተፈጸመ ጥቃት አንድ ሰው ሲሞት አንድ ሰው ደግሞ መቁሰሉን ምንጮች ለጄኔን አስረድቷል። የጥቃቱ መንስኤም ቅዳሜ ጥቅምት 23 2018 ዓ.ም በጥረቁ የበቆሎ ማሳ ላይ የሞቱትና የቆሰሉት የእኛ ወገኖች ናቸው በሚል መሆኑም ተገልጿል። ገበሮቹ መገደላቸው ከተሰማ ሰዓት ጀምሮ መነሻቸው ግቢ በረሃ የሆኑ ታጣቂዎች በአካባቢው ከፍተኛ ተኩስ ያሰሙ ማድራቸውን የተነገረ ሲሆን እስከ እሁድ ጠዋት አምስት ሰዓት ድረስ መቀጠሉንም ተነግሯል። በዚህም አንድ የጸጥታ አባል የተገደለ ሲሆን ሌላ አንድ ሰው መቁሰሉንና በታጣቂዎቹ በኩልም ሰዎች መገደላቸው የጄኔን ምንጮች ጨምረው አስረድተዋል። ችግሩ ከተፈጠረ በኋላ የጸጥታ አመራሮችና አባላት የተሳተፉበት ውይይት መደረጉንና ለታጣቂዎች ድጋፍ ታደርጋላችሁ በሚል የተወሰኑ ሰዎች መያዛቸውም ተሰምቷል። ችግር በተፈጠረ ቁጥር የጸጥታ ኃይሉ ሰላማዊ ወደ ሆኑ ዜጎች መዝመቱ ሊያቆም ይገባል። እኛ ሁልጊዜ ከጸጥታ ኃይሉ ጎንነን ነገር ግን ያለህ መረጃ ልጆቻችን ብዙ ጊዜ ይያዛሉ በሚል ቅሬታ ያነሱ ዜጎችም አሉ። ጎረዳ ውስጥ ተደጋጋሚ ጥቃቶች የሚፈጽሙ ታጣቂዎች በገንዘብ በመረጃና በትጥቅ የሚረዱ ባለሀብቶች እንዳሉ ይታወቃል። እነዚህ ባለሀብቶች ወልቂጤ ከተማ የሚኖሩ ናቸው። ችግር በተፈጠረ ቁጥር ወደ ድሃው ከመሄድ ይልቅ እነሱ ላይ ምርመራ ለምን አይደረግም ሲሉ ብዙ ጊዜ ሀሳብ ቢሰጡም ውጤት አላየንም በሚል ቅሬታቸውን አንስተዋል። ትናንት ከሰዓት ወደ ቦታው የመከላከያ ኃይለ መግባቱንና ችግሩ ለጊዜው መርገቡንም ተገልጿል። የቡታጅራ ከተማ አስተዳደር ባደረገው የንግድ ቁጥጥር ኦፕሬሽን 480 ሊትር ቤንዝንና ነዳጅ መያዙን ገለጸ። የዞኑ ንግድና ገበያ ልማት መምሪያ በዞኑ በሚገኙ የንግድ ድርጅቶችና የንግድ እንቅስቃሴዎች ላይ ቁጥጥርና ድጋፍ እያካሄደ ይገኛል። በዚህም በቡታጅራ ከተማ አስተዳደር በተደረገ የንግድ ቁጥጥር ኦፕሬሽን ቤንዝና ነዳጅ በቁጥጥር ስር ማዋል መቻሉን አመላክቷል። ጤናማ የንግድ እንቅስቃሴ እንዲኖር ቀጣይነት ያለው የቁጥጥርና ክትትል ስራዎች መምሪያው ከባልሻ አካላት ጋር አጠናክሮ እየሰራ መሆኑን አስታውቋል። በዞኑ በንግድ ድርጅቶችና ህገወጥ ንግድ ቁጥጥር ስራዎች በሁሉም መዋቅሮች በተሰማራው ቡድን እየተካሄደ ሲሆን በከተማው በተደረገ ኦፕሬሽን ቤንዝና ነዳጅ ከነ መቅጫ ቁሳቁሶቹ በቁጥጥር ስር ማዋል መቻሉን ተገልጿል። በቀጣይ ጊዜያትም መሰል የቁጥጥር ስራዎች አጠናክሮ የሚሰራ መሆኑ መምራህ ያሳወቀ ሲሆን ማኅበረሰቡ ህገወጥ ነጋዴዎችን ያላግባብ ጭማሪ ዋጋ በሚያደርጉት አካላት ላይ ማጋለጥ የተለመደ ትብብሩ እንዲያደርግ መልእክት አስተላልፏል። በከተማው ቤንዝና ነዳጅ በህገወጥ መልኩ የሚሸጡ የችርቻሮ ቦታዎች ማየት የተለመደ ሲሆን ይህም የነዳጅ ዋጋ መናርና እጥረት ምክንያት መሆኑ ዜጎች በተደጋጋሚ ጊዜ ያነሳሉ በሚል ጄኔን መዘግቡ የሚታወስ ነው። በመዲናዋ በሶስት ወራት ብቻ 229 ወንጀል ፈጻሚዎች እጅ ከፍንጅ መያዛቸው ተገለጸ። በ2018 በጀት ዓመት የመጀመሪያ ሩብ ዓመት ማለትም ከሐምሌ 1 ቀን 2017 እስከ መስከረም 30 ቀን 2018 ዓመተ ምሕረት ድረስ በከተማዋ የተለያዩ አካባቢዎች የወንጀል ድርጊቶችን ለመፈጸም የተንቀሳቀሱ 229 ተጠርጣሪዎችን ጉዳት ከማድረሳቸው በፊት እጅ ከፍንጅ በቁጥጥር ስር ማዋሉን የአዲስ አበባ ፖሊስ ኮሚሽን አስታውቋል። ፖሊስ ይህንን ስኬት ያስመዘግበው በህብረተሰቡ ጥቁማ አማካኝነት መሆኑ የተገለጸ ሲሆን በከተማ የሚስተዋሉ የወንጀል ድርጊት 42 በመቶ መቀነሱም ተነግሯል። የኮሚሽኑ የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ በተጠቀሰው የሶስት ወር ጊዜ በቁጥጥር ስር ከዋሉት ወንጀለኞች በተጨማሪ በድንገተኛ ፍተሻ እንዲሁም በማኅበረሰቡ ጥቁማ ከአምስት ሚሊዮን ብር በላይ ግምት ያላቸው እንደ ሽሻ ያሉ አነቃቂና አደንዛዥ እጾችና እጾቹን ለመጠቅም ለመጠቀም የሚያገለግሉ ቁሳቁሶች በኤግዚቢትነት ተይዘዋል ብለዋል። በህብረተሰቡና በፖሊስ መካከል ያለው የጥቅና እጀ ስራ አዲስ አበባ ከተማን ሰላምና ጸጥታ ጥሩ በሚባል ደረጃ አድርሰውታል ያሉ ሲሆን ይህንን የጋራ ስራ ለማጠናከርም ፖሊስ መድረክ ዘርግቶ በርካታ ውይይቶች አካሂዷል ብለዋል። የኢትዮጵያ አጠቃላይ ሀገር ውስጥ እዳ መጠን በመስከረም 2025 መጨረሻ ላይ 2.56 ትሪሊዮን ብር መድረሱን ተገለጸ። ይህ ጭማሪ የመጣው መንግስት የግምጃ ቤት ሰነዶች ገቢያን ተጠቅሞ በስኬት ገንዘብ ቢያሰባስብም ባለሀብቶች ግን ለአጭር ጊዜ በሚከፈሉ ዋስትናዎች ላይ ብቻ ፍላጎታቸውን በማሳየት ለረጅም ጊዜ እዳ ጥንቃቄ ማድረጋቸውን ተጠቁሟል። የገንዘብ ሚኒስቴር እንዳስታወቀው እንደ ኤሮፓውያን እስከ መስከረም 2025 ላይ ብቻ መንግስት በሁለት ጨረታዎች 53 53.35 ቢሊዮን ብር መሰብሰብ ችሏል። ሆኖም ይህ ስኬት በተለይም በ28 ቀናትና በ91 ቀናት ሰነዶች ላይ ያተኮረ ሲሆን የአንድ ዓመት ሰነዶች ግን ፍላጎት ያላገኙ እና የተገደቡ ሆነው ቀርተዋል ተብሏል። እንደ መረጃው ከሆነ በሀሚልና በመስከረም አጋማሽ መካከል የአጭር ጊዜ ሰነዶች የትርፍ መጠን የቀነሰ ቢሄድም በ364 ቀናት ሰነድ የትርፍ መጠን ግን ከ15 ፐርሰንት ወደ 20 በድንገት ከፍሏል። ትንታኞች እንደሚሉት ይህ ከፍተኛ ጭማሪ በወደፊት የዋጋ ግሽበትና ማክሮ ኢኮኖሚ አለመረጋጋት ምክንያት ባለሀብቶች ለረጅም ጊዜ ዕዳን በመፍራት ጥንቃቄዎቻቸውን ማሳየታቸውን ያረጋግጣል። አጠቃላይ የሀገር ውስጥ እዳ ክምችት ውስጥ ትልቁን ድርሻ የያዙት ተቋማት የኢትዮጵያ ንግድ ባንክ 43 ፐርሰንት፣ የኢትዮጵያ ብሔራዊ ባንክ 26.3 ፐርሰንት እና የጡረታ ፈንድ 19.3 ፐርሰንት ናቸው። የገንዘብ ምርሲል በቀጣይ ሩብ ዓመት 243.05 ቢሊዮን ብር የግምጃ ቤት ሰነድ ለማውጣት ዕቅድ ማውጣቱንም ተነግሯል። የተከበሯችሁ ወደ የጉራጌ ኒውስ ኔትወርክ ተከታታዮች ለሳቱ የነበሩን ዜናዎች እነዚህ ይመስሉ ነበር። ወይታችሁ ከጂኒን ጋር ስለሆነ እጅግ አድርገን እናመሰግናለን። መልካም ጊዜ።